አቁማ በቤቷ ሄዳ ነው ለእሱ አብሬሽ ነኝ ያለቻት። ይሄ በቂ ነው። ይቅርታ መጠየቅ ምንድን ነው? አትገላት ምን ችግር አለ? ሌሎቹ በራሷ በጉሮሯ ነው የመዳም ቅመሞች እንደዚህ ያደርጋሉ ምናምን፣ እሷ እንደዛ ብላም አታቀምም አላለችም እንጂ ሮሜ፣ አንዳንድ ጊዜ ቆም ብሎ ማሰብ ነው። ሄድበታለ ሄዱብኛል እንጂ በየሄዱ ስኔ ስድባውን ብርቄማ፣ እኔ ሮማን ስትሰድበኝ ነው ሴንስ የሚሰጠኝ

ምንም ገብሬ አሁን የትም ቦታ ስሄድ ይረግጡኛል የምመጣው ደግ አደረገ ብዬሽ ነው የእኛን ልከን የሮማን እንትን መጡ ደስ ይለኛል እንደውም አሁን እንደው ትናንትና ስሜ ቡጣኝ አካውንት ቀይሬ መጥቼ ማለት ነው እቺ ማናት አዋንም ነው ምናምን ኧረ ሮሚ ግን ታላግጫለሽ ነው የሚባለው አሁን አስገብታት ማለት ነው ከዚህ የሆነ ተብሬ የእናንተ ኮመንት

አባዬ ሮሚ አሁንም እያለቀሰች ነው አልኳት። ሮሚ አሁንም እያለቀሰች ነው የገጠምሽን ላግጥም እስካሁን እያለቀሰች ደውላልኝ። ሁሉ ቤቷ ስትገቢ እኮ አፈር ልብላ እኔ ላልቅስላት አሁንም እያለቀሰች ነው አለች። በነገራችን ላይ እኔ አልነበርኩም ሪከርዱን እኔ እኔ መጀመሪያ ያለው ሮሚ የላኩላት እንደዛሬ ስቄ አላቅም እያለች ሪከርዱን እያየች ትደቅማለች ማለት ነው። ዋትሳፕ ላይ ልኬላት

አልኳት ሮሚ፣ ይኸው ስጣን እያለ በህይወት ዘመና እንዲህ ደውላ አልቅሳልኝ አታውቅም። አበብዬ ገጠመችልኝ ብላ እያለቀሰች ነው። እኔ እንኳን አልነበርኩም። አበብዬ እኔ አሁን ልምና ላልቅስላት፣ እኔ ላልቅስላት አለች። ሮሚማ ስም አታውቂው እኮ ያኔ ነው። ግን የሚያስቀው ተው ደውል ብርቱካን

ኖ ለሀቢባ እንደዚህ አርጋልሽ ምናምን ሲሉ እንኳን ለሀቢባ ለቡጣ አልተመለስኩ ከተናንብርኩ ማለት ነው። ስለዚህ ሀቢባ እንዲያርጋል ጉራ ጉራጌነቴን ከነካ ማንም ሰው ቀይ መስመር የሮማን አውቀ ተንቀሳቀስ። ማንህም ጉራጌን ስትነካ ሮሚ ጉራጌነሽ እንዴ፣ ቆንጆ ነች ብሽ ነው አይደል እኔ

እንደዛ ነው። አንዷም ጻፈችልሃል ሰርፕራይዝ ሆና ደስ ትሙች በይኝ ምናምን አሁነቻ እግዚአብሔር ነው። እን ይ በቃ እንግዲህ አርባራቱ ልጠራልሽ ነው፣ ግን ፊቷ ደስ ትላለች።

እኔ እኮ ድሮ እኔ እኮ መድሃኒዓለም እኛ ጋር ብዙዎቹ ሥራ ያላቸው ጉራጌዎች ናቸው። ክርስቶስ እንትን እኔ ማብራሪያዋ ነው ያሳቀኝ። እኔ ሮሚያውን ዛሬ ከተናገረችው እስኪ ሄነሪ ኒውዚ የጭንቅላቱ አንቺ ዛሬ ልታሳቸው ነው መሰለኝ፣ አላውቅም እኔ በጋም በቃ ይቅርታ አልጠይቅም ነበረ

ችግር የለብኝም። የአዲስ አበባ ልጅ ከሆነ እርስ በእራሳችን እንቀላለዳለን። የጉራጌ ልጅ ታውቃለው፣ በምና ከብሮ ሸፈ ብሎ ከራሱ ሞና ላይ ያበሽናል። ግን ዘረጋጌ ዘረጋጌ፣ አሁን እኔ ለአንቺ ሚዜ ልሁን ማለት ነው። ለመክሳት ራሱ እየሞከርኩ ነኝ ያለሁት ማለት ነው። ግን ኢትዮጵያ ሀገር ማለት ነው። አምሶሪ ሱሴድስ እና እንዴ ለማኛለ የጉራጌ

የለም አሁን ሰዓት ይኖራል። ለምን በጣም ችግር እየደረሰ ስለሆነ ጉራጌ ወጥቶ እንደማይለምንም ነግርሽ። እዚህ እንኳን አትላስ የለችም። አትላስ አንዴ ጉራጌ እናት አምጥታቸው ነበር። መሀን ናቸው፣ ልጅ የላቸውም። ኮንዶሚኒየም ቤት መንግስት አስቀምጧቸዋል። እርቧቸው ማለት ነው ላለመለመን፣ እርቧቸው። እንጀራ በሚጥሚጣ ይበላሉ። መስጊድ እኮ ቢሄዱ ገንዘብ ያገኛሉ፣ ሙስሊም ናቸው

ግን አልሄድም። ማለት ለምን መስጊድ ሄደው ጥሩ ጥሩ እኮ ፍራይዴ ፍራይዴ ሄደው እንዲያርጉ ኖ አልሄድም። ማናቸው የሚረዳቸው የለም። ሰምታይምስ የሚበሉት ደረቅ ዳቦ ራሱ ያጣሉ። እና ይቺ ጎረቤታቸው ስለሆነች ስለምታይ እሷም ልጆች አለዋት፣ በቂ የእሷ ስራ ለፋሚሊዎቿ ለራሷ ማይበቃም፣ ግን ከራሷ አንስታ እኚህን ሴትዮ ትረዳቸዋለች። ሶ ስታይ እኔ ጋ መታ። ያው እኔ በምረዳሽ ጉራጌ ስለሆንሽ

ምናምን አለም ለእኔ መሀል ናቸው። የሚረዳቸው የላቸውም። በቂ ነው እኔ ጉራጌ ናቸው ነው አቅም ስታመጣቸው፣ ያው በኋላ ላይ ነው ያወኩ እንደዚህ። በቃ አርቧቸው ማለት ነው ከዚህ በላይ የምትበዩ ካጣሽ። ሙስሊም ናቸው፣ የሚሰግዱበት መስገጃ የላቸውም። ቸውማስማላቸውም ግን እንዲያውም፣ ልመና ካለመውደራቸው የተነሳ በኢትዮጵያ ምድር መስጊዱ ሄደው፣ ዛሬ ጊዜ በመስጊድ ፍራይዴ ፍራይዴ ብትሄጂ አሁንም ብለዋል

አባቶች አታል አልፈልግም አሉ። ቢባ አሁን ከዚህ በኋላ ፎቶ አታነሱኝ፣ እንዳኔ በቂ ገንዘብ አለኝ። አሁን በጣም ኩሩ ነው አሉ። የተወሰነ ብር ሲሰጣቸው እንዳትሉ በቂ ነው አሉ። በቃ አልፈልግም አሉ። የሚገርም አልፈልግም። ጉራጌ ኩሩ ነው። አዎ አሁንም ባንድ አንድ ነገር ስደት ራሱ ጉራጌ የወጣው በድሮ ጊዜ ስደት ላይ የለም ወይ፣ ሊማር ነው የሚወጣው። ጉራጌ ውጭ ከወጣ ሊማር

አንለስ ደግሞ በኢህአፓ ጊዜ እንትና ኧረ ጉራጌ እኔ ስደለ ይሄ ለማኝ ምናምን አይቼ አላውቅም እኮ ለእዛ ነው። የለም ግን ምንድን ነው የምንልሽ? ግን ሮጌ አሁን አንድ ሰው ሰደበኝ እና አድህንበት፣ አንዴ ላስረዳሽ። ሌላው ማህበረሰብ ድርቅ አጥቅቶታል። በሁሉም ድርቅ አጥቅቶታል። ጉራጌ በሰባሰባ ድርቅ ድርቅ ያለበት ማህበረሰብ ነው። ለምን

ቆንጮ ለሰባት ዓመት ነው የሚቀበረው። አንድ ቆጮ እንዲደርስልሽ ለምግብ ለመብላት ሰባት ዓመት ነው ት ሚንስ ጉራጌ የዘንድሮ ከቀበረ ከሰባት ዓመት በኋላ የሚያገኘው የስድስት ዓመቱን የቀበረ የላስቲሩ ነው። እንደዛ ስለሆነ በተፈጥሮ ከሰባት ዓመት በፊት ምግቡን የሚያዘጋጅ ማህበረሰብ ነው። ቢካዝ ኦፍ ዳት ጉራጌ ክልል ውስጥ ድርቅ አልገባም። አሁን ጉራጌ ክልል ውስጥ የሚኖሩ ኦሮሞ፣ አማራ

የተለያየ በሰባ ሰባት የሰፈሩ ደግሞ አንድ ክልል ትልቅ ክልል የአማራ ሕዝብ አለበት ቦታው ራሱ ለአማራ የሚጠራ ቦታ አለ። ያንን ስልሽ እንደዚህ አይነት ድርቅ ቢያጠቃል እኛ ወተን እንድንሞት የምንቀመጥበት የለም። ከመለመን ወደ ኋላ የለም። ማንም እኛውም ኢትዮጵያዊ ብሔር ብሔረሰብ ኩሩ ነው። ማንም ሰው ግን ከአቅሙ በላይ ማማም ቢሆን እኮ ያንን ደረቅ እንጀራም ጎረቤት ምንም ተዘግቶባቸው ሊሞቱ ነፍስና ስጋቸው ቆጣ

ወጥተው መናገራቸው አይቀርም። ኢትዮጵያ ውስጥ ግን እንዲሁ በተፈጥሮ ኢትዮጵያን ጠቅላላ ኩሩ ህዝብ ነን፣ አልተገዛንም፣ በነጭ አልተረገጥንም፣ በራሳችን አባቶቻችን አስከብረዋታል። ግን ማበደንበጣ ከአቅም በላይ ችግር ሲገጥመው እንጂ የትኛውን ብሔር ወጥቶ መለመን የሚፈልግ የስ- እንደምታዩ ያበሻ አይ ከሚያይሽ እንደው

ዩቱብ ላይ ገንዘብ እንደማይገኝ እኔ ሳላት ቀርቻ አደለም እዚህ ላይ ደፍኝ ማታ ማታ ቲክቶክ ብጫወት ምን ገንዘብ እንደማገኝ ሳላት ቀርቻ አይደለም እኔ ናቹራሊ ቡጣን ጠይቅያት የቀጠሮ ጌም እየተጫወትኩ ብዙ ብር ሲሰጡኝ ኖኖኖ በቃ በቃ ምልነኝ የቀጠሮ ጌም እኮ ለመሸነፍ ለማሸነፍ እኔ ናቹራሊ ሰው ሲጠጠኝ ይከብደኛል ትናንትና እንኳን የሆነ ልጅ የጎጃ ማር ልክልሻለሁ ብሎ ስልኬን ወስዶ ጻፈልኝ

መቀበል በጣም ቀላል ነው። ግያመጡ አሉ። ስለዚህ ቴንክዩ ወንድሜ ከቻልክ እዛ ጎጃም ላይ ይሄን ያንተን እርዳታ የሚፈልጉ አሉ። ቤተክርስቲያን አካባቢ ሄደ ሰው እርዳበት። እኔን ረርቶ በእግዚአብሔርም ዘንድ የሚያገኘው የለም፣ በምድርም አሽቀባጭ ነው እንጂ የሚባለው። ለእኔ ስለሰጠ የሚያገኘው ነገር የለም። ቢኮዝ እኔ መግዛት ባለ ጎጃማ፣ እኔ መርዳት ከፈለገ ይኸው አንድ ልጅ አለች ከጎጃ የምትገባ እንጀራ

ሽሮጥ እያደረገች የተቸገሩትን የምትረዳ። ስለዚህ እሷ ጋር ያንን ነገር ማድረግ ይችላል። እኔ ውጭ ሀገር ቁጭ ብዬ ለሌል ታሽቃምጭ ብሰጪ ምንም የጽድቅ ስራ አይደለም። ቢኮዝ ግን ተረድቼ መጥፎ ነገር ደርሶብኝ እርዱኝ ብዬ አበሻ ብትመጣ ቢረዳኝ ነገር ይሰር እኔ እኮ ለልጄ ጠበቅ ያስፈልጋታል ብዬ ጎፈንድሚ ከፍቼ አስተካክዬ ምን ካልኩ በኋላ አሉኝ እኔ

ይሄ ማንንም ዝንባም ቁራለው፣ ሀያ ሀያ ዶላር ስጠኝ ብዬ ልለምን አልመጣሁም። በራሴ የምተማመንባቸው እኔን የሚወዱኝ የማይደራደሩብኝ ግን ስማቸውን እየጠራሁ እንትና እንትና ስጠኝ ልላቸው እችላለሁ። ስሰጣቸው ግን የኢትዮጵያ ሕዝብ አውቆ የመጣሁበትን ዓላማ ሊያቅ ነው። እኔ ደግሞ እግዚአብሔር ይመስገን ኖርማሊ አካውንቴ ውስጥ ለልጆች የሚሆን ገንዘብ ማላስቀምጥ ሰው ሆኜ አይደለም። ነገ ወይ ተነጎዳ መልስ ካላገኘሁ የምትሰሙት ይሆናል

ለችግር ጊዜ ብዬ ያስቀመጥኩትን ገንዘብ ለአንድ ሰው አበድሬ እዚህ ሀገር ነገ ዛሬ እያለ ተነገ ወዲያ እያለ የመጨረሻ ፋሲካ ብሎ ፋሲካ ዳግማ ስንሳልፏል። ዛሬ የመጨረሻ ሜሴጅ ልክለታለሁ። ያ ልጅ ገንዘቤ የማያስገባ ከሆነ ሙስሊም ነው፣ ውስኪውን እየገለበጠ የሃጂ ልጅ ነው፣ ውስኪን እየገለበጥ ያለውን ቪዲዮ ለኢትዮጵያ ህዝብ ፖስቼ ትበለዋለሁ።

ማን እንደሆን ካሳይቼ መላው ዘር ማንዘሮች ሌባ እንደሆንክ እኔም ብቻ አይደለም፣ የብሔር ብሔረሰብ እንዳላወን አወናብደክ የመላውን ብር አውጣሃለሁ እንጂ እኔ ተቸግሬ አላቅም። እግዚአብሔር ክብር ምስጋና ይግባው። ምናልባት የሆነ ነገር ከሆኑ ብዬ ለልጆቼ ሴቪንግ ገንዘብ አስቀምጣለሁ። ሰው አምናለሁ። በጣም ብዙ ኢትዮጵያዊ እዚህ ሀገር ላይ አክብረሻቸው ገንዘብ ስታስገቢ ቸግሮት ቤትሽ አምጥቶ አዲስ ሆኖ ገንዘብ የለውም ብለሽ

ሞባይል ለማውጣት ለአንድ ሰው አንድ ሺ ብር ነው ገባሽ አንድ ሺ ብር አሁን ከሊቢያ የገቡ ልጆች እኔ እዚህ መጥተው ምንም የለውም ፓንቱን ሳይቀይር ፓንት ገዝቼለት እንትን ላቸው ሞባይል አዲስ ሞባይል አውጥቼ ገዝቼ ስራ ጀምሮ ነገ ዛሬ ትከፍለኛለ ብዬ ሰጥቼው ፎንቃ ይዞኛል ብዬ በወደዛ ብዬ አባሯዋለሁ አልከፍልም ገባሽ እምልሽ እንደዚህ አይነት የሚያደርጉ ለሰው ልጅ ደግ ነገር እንዳታደረግ የሚያደርጉ ሰዎች አሉሽ ግን

በጣም በጣም ተፈጥሮዬ ነው። ሰው እንዳረገኝ ቢሆን ባደረግኩላቸው በመለሱልኝ ቢሆን ሰው የሚባል አረዳም ነበር። ግን እኔ ተፈጥሮ ነው፣ ቤተሰቦች ያሳዩኝ ነው እማረገው፣ ገባል። ቤተሰቦች እኔ እዚህ ሚዲያ ላይ እዚህ ቁጭ ብዬ ቸርች ሄጄ አዲስ አበባ ልጆች እዚህ ጋር ተሰብስበው ከደበራቸው፣ ቁልፌን ሰጥቻቸው ሂዱ ገብታችሁ ተጫወቱ መምላቸው ሜክ ሹር እኔ ከቸርች እስክመጣ ግን ጨርሳችሁ

አንዱን ወይ ሁለቱን ነው የማውቀው፣ ግን አስር ጀሌውን ይዞ ገብቶ ቤቴን በአንድ እግሩ ቆሞ ሲጫወቱ፣ ብትፈልጉ ደግሞ ፍሪጅ ገብታችሁ ሰዱ ስጋ ይዘው ገብተው ቂቤ፣ በርበሬ፣ የሚጥሚጣ ሰጥቻቸው እንጀራ ገዝተው ብሉ። ደስ ነው የሚለኝ ሲበሉ ሲጫወቱ ሳያቸው። ሲጣሉ ነው የማልወደው። ያ ቃሉ የለንደን ሕዝብ እኔ ብሄር ሃይማኖት ሳለኝ ቤቴን ከፍቼ የአዲስ አበባ ልጅ ለዛውም ሰክረው እኮ ረዲት የተጠናቀቁ ለሊት ሙሉ ሲጠጡ

ያደሩት ገብቼ እኔ ልጆችን ይዤ እሄዳለሁ። ለምን እንደዚህ ይቀመጣሉ ብዬ ሜቢ ያገቡ ናቸው፣ በዚያሁን በዚህ ጠጦ አጠጥቶ መግባት አይፈልግም ወይ ምናምን ናቸው። ስለዚህ ወይ ደግሞ ሰፈራቸው ሩቅ ነው መሄድ አይፈልጉ ነሁም፣ እናጨፍሩላቸዋል። እግዚአብሔር እንምልሽ፣ እንደውም አሁን እኔ ጋ የምትቀመጥ ልጅ ያለች የሙስሊም ልጅ ናት። እኔ ኮ ሮማን የመጣች ሰሞን ታያቸዋለች። እኔ ኮ እንደዛ መስሎኝ

ተስተካክዬ ከዚህ ቤት በቃ ቶሎ ብሄ ኩል ነበር። ለምን ሰው አጅ ቢያምጥቼ ሚዲያ ላይ ደግሞ ይታያሉ አንዳንዴ ሲጨፍሩና እንደዛ ስለሆነ እኔ እንዲህ አይነት ነገር አላይም ብዬ አሁን እንደዚህ ምናምን እንዲህ ማውራት አልፈልግም። የሆነ ፎል ተሰሩ ጠርጌ ያባረርኳቸው በቃ አትመጡም፣ አትመጡም ብዬ ማለት ነው። ገባሽ ምልሽ። እኔ በዛ ነው ምንደው

ቆጥሬ ባልጨርሰው ከአምሳ በላይ ኢትዮጵያዊ ቤት አስገብቼ ሃይማኖት ዘር ሳለኝ የቤት አስገብቻቸው ለዛውም፣ አዲስ አበሻ ስትቀበይ፣ ኬዝ አስነጥተሽ፣ ገንዘብ የላቸውም መሳፈሪያ ሰጥተሽ፣ እንደገና እጅ ሊሰጡ ይዘሽ ክራይደን ሄደሽ፣ ኬዝ የሚሰራው ስልክ ካናነሳ አብረሻቸው ስትረስ ሆነሽ ምናምን ልከሽ፣ ወረቀቱን ሲያገኝ ሮማን ትኑር በህይወት። አሁን ሚዲያ ላይ ያለው ምናልባት ችኮነት የተቀበለች ሊሉ ይችላል። ከዛ ውጭ አይሉ

ገባሽ የምልሽ እኔም ከሰው አልጠብቅም። ያው ስለሆነ የማገኘው እኔ ሲነኩኝ ከነካሽኝ ከነካሽን ሴጣነኝ ማንንም እዚህ ሚዲያ ላይ ሮማን ሳ አትነኳት። ማንንም ሁሌ እናገራለሁ። ፋሲካ ነካዋት። ፋሲካ እሷንም ከሌላ ሴቶች ጋር እየተጻጻፈ በአደባባይ ያዋርዳታል። ለምንድን ነው ሚዲያ አላት

ጥሩ ስራ እየሰራች ነው። በሚዲያው እየተጠቀመች ነው። ሰው ወድጃለው ብላ ልጁ ሲያዋርዳት አናዶኝ። እንዴት እንደ ሴት አትከበሪ በአደባባይ ቲት አድርጌሻለው እያለ ተጣሉ ሲባል ቁጭ ብሎ ደግሞ አብራ ታከብራለች። አመትባል ኦኬ ሺ አርፋችሁ ቁጭ ባሉ ወይ ተለያዩ፣ ወይ ጸብ ካላቸው ውጭ ተጣሉ። የሰው ማላገጫ ለምቶኝ ያለፊ አናዳኝ ረግጫት አለው። እሷ ግን ምን አገባሽ ብትለኝ እውነቷ ነው ግን

ምናገረውን አላውቀውም ካልነኩሽ አነኪም እኮ ያ ከአንቺ ምንም አንማርም ላልከው ባትማርማ፣ ዘጠና ዘጠኝ ፐርሰንት በሚማር ኢትዮጵያ አገሬ ስገባ ብሎ አይቀበለኝም። ስራቸውን ትተወተው አየር መንገዶች ከኔ ጋር ፎቶ አይነሱ ማናጀሩ እንዳይቆጣ እኔ ማናጀር ይነሱ አይልም። እንደ ግን ኦሮም ውዬ እኮ ሴሌብሪቲ ሆነሽ ነበረሽ፣ ቆሮ ማለት ነው። ታውቂ ነበርሽ እኮ ኢትዮጵያ ገብተሽ

ሌላ እዚህ ሀገር የሚሰጡኝን አስተያየት ተው። ኢትዮጵያ ሄጅ የኢትዮጵያን ምን ያህል እንደሚወደኝ ስላወቁ እዚህ መተ ብትለፈልፍ አልሰማህም። ማልደራደርበትን ነገር ከነካ ሃይማኖቴ፣ ቤተሰቦቼ፣ የጉራጌን ማህበረሰብ ከነካ አገሬ የሚመለከት ካለ የመናገር ተበደልኩ የምትል ሴት ካለች ደግሞ የተደፈረች የተበደለች ካለች ወጥቼ ጮህላታለሁ።

አይ ዶንት ኬር ብሄሯ፣ አይ ዶንት ኬር ሃይማኖቷ። ይሄን ስላደረኩ ምትናደል ካለ ባናት ትዘቀዘቃለ፣ ትረገጣለ። ስትረገጥ ይገባሃል። ገባ እንዴ? የአዲስ አበባ ልጅ ነኝ ተብሎ እዚህ ያጠፉትን ስናገር እዚህ ሚዲያ ላይ እዚህ ጓደኞቻቸው የነገሯቸው መተው እነዚህ እዚህ ቢናገሩ አውቃቸዋለሁ። ተነጋግረው መተው እኔን ይሰርቡኛል፣ አስነጠስኳቸዋ። አሁንም እኔ እንደነሱ ፋራ ስላልሆንኩ የአንደኛውም

እጅ ከፍን ሲሰድበኝ ስላየሁት ያችን ሙሻ ሰምቻታለሁ። ፋራው ሲሰድበኝ ባላየው ሰድባችን የተባለው የእሱኑም ፎቶ አርፎ ካልተቀመጠ ዘርግፌለት ቁጭ ነው ምለው። ማን ከጎኔ እንዳለ ያውቃሉ ራሳቸው። አርፎ እንዴ ዝርያ አይደለም ቀጣለሽ ባረው አይደለም ፋራው ባረው። ማን ነው ደግሞ ከፋራው ጋር ምን አጣለሽ? ፋራውን አውጡቸ አለው አውጫቸው ብለሽኝ የለም

ብሎክ ሶስቱንም ማልፈልጋቸው ቡጣ። አንዱ ደግሞ ጫላ ምናምን የሚባለውም ያኛው ነው። የአራት ኪሎ ነው፣ አራት ኪሎ ነው። ጫላም በጫላም መጡ ቦልኪያቸው፣ ያቸው አንዳት እሱ ራሱ ነው አሉኝ፣ ሰው ነግሮኛል። ቦልኪ ቡጣ ማየት አልፈልግም እኮ እየጠበኩ ነው የምቦልካቸው። ቦልኪያቸው፣ እየተከተልሽ የሚጠቀሙት ይሁን ያስታገኝ። ቦልኪያቸው፣ ማየትም አልፈልግም። ሞራውን ሳይሞራ ይቅርታት ጠይቅ ያልከው

በትግርኛ ወዲሻ ሞጣ ዳሴት ከገባችሁ ይግባችሁ። በሁሉም ብሄር እንደ ምን ቡድናችሁ እናንተ። ሀቢባ ጅብ ዘንጦ ይቅርታ ካልጠየቀች ሀቢባ በገዛ እጇ ከጉራጌ ጋር ተጣርታ ይቅርታ ካልጠየቀች ዝብ ጀንጦ በሚል የራሴን ጉሩፖች እየላኩ ዝብ ጀንጦ ሮማን

ጅብ ዘንጦ አለችሽ በሏት። እየሄዳችሁ ጅብ ዘንጦ እያላችሁ አብሽቋል እንዴ? ጅብ ዘንጦ እንዴ ታሾፋለች? ማን ይሰማችኋል?

ልክስክስ። እኔ ጉራጌ ነኝ። ደሞ እኮ በሳውዝ አፍሪካ ቁጥር ተሳድበው ተሳድበው ጨረሱና ፋራው እዛ እንዳለ ስደርስበት በፈረንሳይ ቁጥር ደግሞ መጡ። ቁጥር እየተጠያወቅ ብትሳደብን ያልሰማ። አሁን ወደ ስራ ልግባ። አንድ ሙዚቃ ማይ ፌቨሬት ሙዚቅ ልጋብዛችሁ። ከዛ

አወክ እያረኩ ሄዳለሁ። አየሩ ግን እንደ ትናንቱ አይደለም፣ ትንሽ ገርበብ ያለ ይመስለኛል። እኔ ዓርብ መሆኑ ገርሞኛል። ዛሬ እኔ እኮ ሐሙስ መስሎኛል። ለሰው እኮ ቃል ካለው ብዬ ወይናና